ለምሳ የተዘጋጀን ዛሬ በማለዳ አንድ የተማርኩትን ነገር ላካፍላችሁ፣ ይጠቅማችኋል። አንዳንድ ጊዜ ምን ማድረግ እንዳለብን፣ ወዴት መሄድ እንዳለብን በህይወታችን ውስጥ የእግዚአብሔርን ምሪትና ፍቃድ ፈልገን በጣም ግራ የሚያጋባ ሁኔታ ውስጥ እንገባለን። ምን ልስራ? መክልቴ ምንድን ነው? ስኬቴ የት ነው የሚለው የእግዚአብሔርን ፍቃድ ምንድን ነው የሚሉት ነገሮች አንዳንድ ጊዜ በግልጽ ብናውቀው ብለን የምንፈልጋቸው የእግዚአብሔርን ምሪት የምንፈልግበት እዛ ቦታ ላይ ስንሆን ፍቃዱን ለማወቅ ይጨንቀናል። አንድ ነገር በእግዚአብሔር ቃል የተማርኩት ሙሉ ለሙሉ በእምነት መውጣትንና መንገዳችንን ሁሉ በጸሎትና በጥሞና ቃሉን በማንበብ እለት ዕለት ወደ ጌታ ህልውና በመቅረብ ለእግዚአብሔር ድምፅ በንቃት መጠባበቅን ተምሬበታለሁ። ከእግዚአብሔር ቃል ኢየሱስ ክርስቶስ በጎቼ ድምፄን ያውቁታል ብሏል። በጣም በቅርበት ከመንፈስ ቅዱስ ጋር ስንጠጋ ድምፁን የመለየት ጥበብን ያለማምደናል። ሩት በእምነት የአማቷን አምላክና ሕዝብ ተቀብላ ተከተለቻት። ሕይወቷም የቀና ሆነ። ሐና አጥብጋ ወደ አምላኳ ለመነች፣ በእምነት ሳሙኤልን ወለደች። በጣም ወደ ጌታ በእምነት መጠጋት ምሬቱን መን ገዱን ፍቃዱን እንድናውቅ ይረዳናል። ተባረክልኝ። እወዳችኋለሁ ባይ